አገዛዙ በባህር ዳር ከተማ ስላዘጋጀው ሰልፍ ምስጢራዊ መረጃዎች ደርሰውናል። ፋኖም ማስጠንቀቂያ ሰጥቷል። በቆይታችን እናስደምጣቸዋለን። የጎጃም ቀጠና ፋኖ በበርካታ አካባቢዎች ውጊያ እያደረገ ነው። አገዛዙም በጎጃም ሙሉ ወታደራዊ ስምሪት ሰጥቷል። የጦር ግንባር መረጃዎችን ይዘናል። በጎንደርም እነ አርበኛ ሳሙኤል ባለድል ትእዛዝ አስተላልፈዋል። ከፍተኛ ትንቅንቅ እየተካሄደ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብልጽግናውን አለቃ አብይ አህመድን ስርዓት በይፋ ከሰዋል። ዝርዝር ጉዳዮችን ይዘናል። ሰላም ሰላም ጤና ፍቅር በያላችሁበት ሲረሳችሁ፣ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን የቴሌግራም ቻናል ተቀላቀሉን። የብልጽግናው መንግስት የፊታችን እሁድ ሰኔ 22 በአማራ ክልል ርዕሰ መዲና በባህር ዳር የድጋፍ ሰልፍ ለማስወጣት እየተንቀሳቀሰ መሆኑ ተሰምቷል። በተደጋጋሚ በተደረጉ የሰልፍ ሙከራዎች ህዝቡ እምቢተኝነቱን በተግባር ማሳየቱን ተከትሎ በብአዴን ሎሌዎች ጥርስ ተነክሶበታል። በተለይም ከሁለት ሳምንት በፊት በጠራው ሰልፍ ላይ የራሱ ካድሬዎች ሳይቀር ለመሰለፍ ፈቃደኛ ሳይሆኑ ቀርተዋል። ይህንን ተከትሎ የተበሳጨው የከተማው አስተዳደር ሌላ ሰልፍ ማዘጋጀቱ ታውቋል። ካሳለፍነው ሰኞ ጀምሮ ካድሬው ሌሎችን ስራዎች ወደ ጎን በመተው ቅስቀሳ ላይ እንዲሰማር ተደርጓልም ተደርጓል በየክፍለ ከተማውና ቀበሌው ኮታ ተጥሎ ሰልፉን ለማከናወን እየተሞከረ እንደሆነም ተነግሯል። አገዛዙ በመደበኛ የስራ ቀናት ህዝቡ በፈቃደኝነት እንደማይሰለፍ በማረጋገጡ የሰንበትን ሃይማኖታዊ መሰባሰብ ለመጠቀም እንደመረጠ ታውቋል። ወደ ቤተ ክርስቲያን የሚሄደውን ሰው በሙሉ በመከላከያ በአንባ ብተና በፖሊስና በሚሊሻ እየተገደደ እንዲሰለፍ ለማድረግም ታቅዷል። የከተማዋም የጸጥታ መዋቅርም ይህንን ለሚያደርጉ ኃይሎች ስምሪት እንደሰጠ ተነግሯል። የባህር ዳር ከተማ ህዝብ ከአገዛዙ ይልቅ ለህልውናው የሚ ታገለውን ፋኖ በመደገፍ በተግባር ያሳየ እንደሆነ ይታወቃል። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የመዝገበ ጮቄ ብርጌድ ጠንካራ ማስጠንቀቂያ ሰጥቷል። አሁን ወቅቱ ፋኖ የመሆን ብቻ ነው። አማራ ነኝ የምንልበት ሰዓት ነው በጥቅሻ መግባባት ያለብን ወቅት ነው እንቢ ማለት ፋኖ ነኝ ብለን የምንኮራራበት ጠላት ወግድልኝ ወገኔን አትንካ የምንልበት በአጠቃላይ አማራ መሆናችንን የምናስመሰክርበት ወቅት ነው ያለው ብርጌዱ። አሁን የፋኖን ትዕዛዝ የማያከብር ሁሉ ጠላት እንደሆነም ገልጿል። ከፋኖ ተቃርኖ የቆመ ሁሉ የአብይ ተላላኪ የሆነውን የብልጽግና ሆዳደር እየደገፈ እንደሆነ እናረጋግጣለን። ለዚህ ደግሞ የእጅን ሁሉ በስራው ልክ ያገኛል ነው ያለው። ብልጽግና አልፈልግህም ያለውን የአማራን ህዝብ በግድና ሰልፍ ውጣና ፋኖን አውግዝ በማለት ህዝብ እያሰቃየ እንደሚገኝም ገልጿል። ብርጌዱ በሚያካልለው ሰዴ ወረዳ የብልጽግናው አረመኔያዊ ስብስብ በቅርቡ ሰልፍ ለመጥራት መዘጋጀቱን ከውስጥ መረጃዎች እንደደረሰው አሳውቋል። በመሆኑም የሰዴና አካባቢው ማህበረሰብ ሰልፍ በተባለበት ቀን እሁድ ሰኔ 22 ቀን 2017 ዓ ም ከቤት ባለመውጣት የተለመደውን ለፋኖ ድጋፍና ለአማራ ትግል ማድረግ ያለበትን ግዴታ እንዲወጣ አሳስቧል። ይህ ሳይሆን ቀርቶ ብርጌዱ በሰርጎ ገብ ጀግኖች በሚሰነዝረው ሁሉን አቀፍ ጥቃት ለሚደርሰው ጥቃት ኃላፊነት እንደማይወስድ

በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር በአገዛዙ ኃይል ጥቃት መፈጸሙ ተሰምቷል። ከጅጋ ከተማ ተነስቶ ወደ ዝንድብ ሬሽን ይዞ በመንቀሳቀስ ላይ በነበረው የአረመኔው ስርዓት ዘራፊ ሰራዊት በነበልባሎቹ የጅጋ ሻለቃ አባላት በዘመቻ መሪ አስር አለቃ ይታየና በምክትል ዘመቻ መሪ አርበኛ ግርማ ጥላውን በተመራ ልዩ ኦፕሬሽን ጠላትን ዶጋ አመድ አድርጎ ቅሪቱ ኃይል ወደ መጣበት አቅጣጫ እንዲመለስ ተደርጓል። በዚህ ልዩ ኦፕሬሽን አስራ አራት የሰራዊት አባላት እርምጃ ተወስዶባቸው እስከ ወዲያኛው ተሸኝተዋል። ዘጠኝ አባላት ደግሞ ቀላልና ከባድ ቁስለኛ ሆነዋል። 217 የክላሽ ጥይት፣ 120 የብሬን ተተኳሽና አራት ቦምብ መማረኩን የአረንዛው ዳሞት ብርጌድ ህዝብ ግንኙነት መምሪያ አሳውቋል። በሌላ መረጃ ከጎንደር በኩል 30 ተሳቢ አረመኔው የአብይ አህመድ ሰራዊት ባህር ዳር ገብቶ ወደ ሰሜን ጎጃም እየተሰማራ መሆኑን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎጃም ቀጠና ምክትል ሰብሳቢው አርበኛ አስረስማረ ገልጿል። ከወሎ መስመር ከዚህ ከፍ ያለ ቁጥር ያለው የአረመኔው ሰራዊት መካነ ሰላም ደርሷል ብሏል። ከወለጋ አንድ ኮር ወደ ጎጃም መሻገር ላይ መሆኑንም አሳውቋል። በጎጃም ቀጠና የሚንቀሳቀሰውን የፋኖ ኃይል ማዳከም የጠላት አዲስና አስቸኳይ ቅድ እንደሆነ ገልጿል። ዛሬ ከሌሊቱ አስር ሰዓት ጀምሮ ሁለተኛ ክፍለ ጦር ብቻ በአራጤ ሞጣ ከተማ፣ በዋሽራ በፍልቅልቅ፣ ከሞጣ በስቴ መስመር፣ በአስተሪዎ ግንባሮች ከፍተኛ ትንቅንቅ እያደረገ እንደሚገኝ አርበኛው አሳውቋል። ጊዜው የዘር ወቅት መሆኑን አንስቶ ዘመቻ የከፈተው አረመኔዋ አገዛዝ በእርሻ ላይ ያሉ አርሶ አደሮችን በመድፍና በሌሎች ጅምላ ጨራሽ መሳሪያዎች እየጨፈጨፈ ነው ተብሏል። ቀጠናዊ ከበባውን ጨምሮ ማንኛውንም ጥቃት ለመመከት ዝግጁ የሆኑት ሁሉም ክፍለ ጦሮች ከኮማንዶ ክፍለ ጦሩ ጋር በመናበብ አረመኔውን የአብይ አህመድ አገዛዝ በራሱ ቋንቋ እያናገሩት እንደሚገኙ ገልጿል። የድልና የምርኮ ዜናዎች የሳምንቱ መጨረሻ ቀናት አየር መያዛቸው አይቀርም ነው ያለው። በጎንደር ቀጠናም ከፎገራ እስቴ ሰፊ ቀጠና የሸፈነ ውጊያ እየተደረገ ነው። ከአጼ ፋሲል ቴዎድሮስ ብርጌድ እስከ ጉናው ስቴ ዴንሳ ብርጌድ ከፎገራ እስከ እስቴ ከንጋት ጀምሮ ከፍተኛ ወደ ውጊያ እየተደረገ ነው። አገዛዙ ከአንዱ የአማራ ቀጠና ወደ ሌላው ኃይል አንቀሳቅሶ ለመዋጋት ማቀዱ ስለታወቀ አስፈላጊውን ማጥቃት በየቀጠናው ማድረግና አሳስቶ የሚተወውን ኃይል የመደምሰስ ንቅናቄ በቀጠናው ፋኖ ተግባራዊ እየተደረገ ነው ተብሏል። ከፍተኛ ቁጥር ያለው ሰራዊት ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን የእንቅስቃሴ ገደመጣል ወታደራዊ አማራጭ እንዲሰራ በአርበኛ ሀብቴ ወልዴና በአርበኛ ሳሙኤል ባለድል ትእዛዝ ተሰጥቷል። በሰፊ የውጊያ መስመሮች ፍልሚያ እየተደረገ ሲሆን የውጊያ ትስስር በማድረግ አድማሱን በማስፋት ውጤታማ ምት ጠላት ላይ ማድረስ እንደሚቻልም ይታመናል ነው የተባለው። የደቡባዊ ጎንደር ቀጠና ወሳኝ መጋቢ መስመር በመሆኑ ስትራቴጂካዊ ወታደራዊ ጠቀሜታውን በውል የተረዱት የአርበኛ ውባንተ ልጆች ብርቱ ተጋድሎ እያደረጉ እንደሆነ ታውቋል። አንድ ፓርቲ ውስጥ ያሉ አምስት ሰነፎች ሲሉ የጠሯቸው ግለሰቦች የትግራይን የህልውና ችግር ውስጥ ከተውታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ ይህንን ያሉት በአንድ የውይይት መድረክ ላይ ባደረጉት የመክፈቻ ንግግር ነው። ከአዲስ አበባ ዩኒቨርሲቲ ጋር በመተባበርም ሰላም፣ ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ የተዘጋጀ ውይይት ነው። በዚህ የውይይት መድረክ ላይ አቶ ጌታቸው ረዳ አሁንም ከመቼውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልገዋል ያሉ ሲሆን ህዝቡ አሁን የህልውና አደጋ የተጋ ረጠበት ሆኗል፣ ሲሉ ገልጸዋል። አሁን የትግራይ ህዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም ግን ህዝቡ የህልውና አደጋ ተጋርጦበታል ብለዋል። አምስትና ሰባት የሆኑ ሰነፎች የትግራይ ህዝብና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉም ተደምጠዋል። ይህ መድረክ እነዚህ ጥቂት ሰነፎች በቃቸው የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ እንዳላቸውም ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻልና የክልሉ አካባቢዎችም ነጻ መውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታውቀዋል። ሌተናል ጀኔራል ታደሰ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮችን በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃል እንጠብቃለን ብለዋል። በአሸ ተደምለውና ና ኮሎኔል ደመቀ ዘውዱ የሚመራው የወልቃይት ጠገዴ ሰቲቱ መራ ዞን ደግሞ የሕዝቡን ማንነትና ርስት አሳልፎ እንደማይሰጥ ባወጣው መግለጫ አሳውቋል። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማላበስ እና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው የሚል ክስን ያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷል። የዲፕሎማሲያዊ ዘመቻ ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ለሀገርና መንግስት መሪዎች ደብዳቤዎችን መላክንም ያካተተ እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ለዋላዊነትና የግዛት አንድነት ጥሰቶች የሚሆነእጅል እንደሆነ የሀገሪቱ መንግስት መግለጫ አስፍሯል። የኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለመጻፉ በይፋ አልገለጸም። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው አስተያየት ለማግኘት ያደረጋቸው የስልክ ጥሪዎችና የላከው የጽሑፍ መልእክት ወዲያውኑ ምላሽ እንዳላገኘ ገልጧል። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው የበይነመረብ መገናኛ ብዙሀን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ደብዳቤው ባለፈው ሳምንት ዓርብ ሰኔ 13 ቀን 2017 ዓ ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ ላይ ተደጋጋሚ ትንኮሳዎችን የመፈጸምና ሉዓላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው። በ2010 ዓ.ም የኢትዮጵያና ኤርትራ ስምምነት መፈረም ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበራታች እንደነበረ ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙ ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይከሳል። የውጭ ጉዳይ በተጨማ ዛሬም የኤርትራ መንግስት ከህወሀት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለት እንደወነጀለ በዘገባው ላይ ተካቷል። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲል ጠርቶታል። የዲፕሎማሲ ዘመቻው ዓለም አቀፉን ማህበረሰብ ማታለልና በዚህ ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ነው በማለት ከሷል። የሩሲያና ዩክሬን ሶስተኛ ዙር ድርድር ከእስረኞች ልውውጥ በኋላ በኢስታንቡል የሚካሄድ ቀን ይቆረጥለታል ተባለ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ እስረኞችን ከተለዋወጠን በኋላ ሶስተኛውን ዙር ድርድር የምናደርግበት ዕለት እንወስናለን ብለዋል። ሩሲያና ዩክሬን ባለፈው የፈረንጆቹ ሰኔ ሁለት በኢስታንቡል ባካሄዱት ሁለተኛው ዙር ቀጥተኛ ድርድር የሰብአዊ ስምምነት ለመስራት ለማከናወን ተስማምተዋል። እስረኞችን መለዋወጥና ሌሎችንም ስምምነቶች ተፈጻሚነት ካገኙ በኋላ የሶስተኛው ዙር ድርድር ቀን መቁረጥ ያስችላል ብለዋል ፔስኮቭ። ሩሲያና ዩክሬን አንድ ሺህ ታሳሪዎችን በአንድ ሺህ ለመለዋወጥ እንዲሁም ታማሚና ከ25 ዓመት በታች የሆኑ አገልጋዮችን ለመለዋወጥ መስማማታቸውን ይታወሳል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለፈጣንና ታማኝ መረጃ የብላክ ላይን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ